ምን አብርሃም እና አንተ ለእሱ አንሰ ነው። ምንም ስታደርግ የመጣኸው አብርሃም እንሆና ለ ያማል እስር ቤት አደረኩ እዴንቤት በዛ ላይ ልትቆጣት አልችልም። አብረን አይደለም ያደግነው? ግን አባቴ እኔ ለንብረቱ ብዬ ሳይሆን አንተ ስትከፍል ለማየት ነው። ከቻልክ ይኸውልህ እጅ እግሯን ጥፍንግ አድርጎ ማሰር ነው፣ ካልሆነ ሀሳቧ አይቀየር። እንደዚህ ተደፍሬ አላውቅም። ተው እንጂ አልቀረብህም። የምርሽ ነው? እያወራሻአለው እኔና እሱማ አትግባም። እትዬ ምርሽ ነው ነበርኩ የአባትነት ክብሬን አዋረደው። ለዛች ደዳሲ ደካማ መሆኔንና ለመሆኔን አሳይሻለሁ። ምን እንዳስብክ የማላቅ እንዳይመስል። ይኸውልህ እሱ ምንም የሚያውቀው ነገር የለም። እኔ ነኝ እንድንሄድ የጠየቅኩት። አንቺ ምን የምታውቂው ነገር የለም። አንቺ አይደለሽም ፈልገሽ ያገኘሽው፣ ሆን ብሎ ራሱ ነው ፈልጎ ያጠመደሽ። አሁን ነኝት እሷ ጋር ነው። የትም አትሄድም። የከፋ ነገር ሳይገጥመኝ የልጅቷን እጅ ልቀቅ። ቆይ ለምንድን ነው መብቷን ማታከብርላት? አንተ አባሌ ምን? የመጨረሻ ማስጠንቀቂያ ነው። ልጅቷ ለቀቀት እስከሆነ አክብሬ ነው

ነው ተቀጣጥረን የተገናኘን? ጓደኛዬ ገና እንኳን እኮ ከመጣሽ በቅጡ አንድ ሳምንት እንኳን አልሞላሽም። ቆይ ከኛ ጋር እራሱ መቼ ነው በቅጡ የተግባባሽው? እስኪ በደንብ አድርገሽ ጠይቂ። እኔም እኮ ግራ ግብት ያለኝ እሱ ለእሱ ነው። ወይ በቃ መንገድ ላይ ነው የተገናኘነው፣ በዛ አጋጣሚ ነው የተዋወቅነው። ምንድን ነው ሳባ? ከዚህ በኋላ ግን ልጅ ነው የምታውቂው? ሮቤል እንደሚባል ነግሮኛል። በዛ ላይ ደግሞ የአባቴ ግጥረኛ ነው ሳባ አንቺ ብዙ ማታውቂው ነገር አለ እያልኩሽ እኮ። ይሁን እስቲ ትሰምኛለሽ። ልጁን ከዚህ በኋላ ማግኘት አይደለም ስታየው እራሱ መሮጥ ነው ያለብሽ። ልጁ በጣም አደገኛ የሆነ ልጅ ነው። ሲመስለኝ ግን በጣም ጥሩ ልጅ ነው። ንግግሩ፣ ጨዋነቱ፣ በዛ ላይ ደግሞ ጨዋታ ጨዋታው። እንዴ ጨዋታን ከኛ በላይ የሚጫወታል። እንዴ፣ አይ አሽሙር እኮ አታስደስቱኝም እኮ እናንተ። ምንድነው እንደዚህ የምትጫጫውት? ምንም አይደለም። ሳባን ከሮቤል ጋር አይተናት። ከሮቤል ጋር ይሄማ፣ ቅርታ የሚያስከፋ ነገር አልመሰለኝም ነበር ዮሊሳ። ከዚህ በኋላ ግን ድጋሜ ከሮቤል ጋር ላይሻርልም አለ። ስሙን ራሱ ጠሩ እንዳልሰማሽ ወንድሜ። ካስከፋው ይሄ ቅርታ አድርግልኝ። ችግር የለውም ከዚህ በኋላ ግን፣ ከሮቤል ጋር ድጋሜ እንዳለሽ ገና ታገኘ ብዬሽ ሳልጠገብ እንዲነጥቅብኝ አልፈልግ። እሺ ወንድሜ። እኔ የሚልሽ ማርቲን፣ የሆነ ነገር ፈልጌ የነበረው ውስጥ ገብተን እናውራ

ማጣቀሻ ብራክሽናሽ ልሽ የመጣሽው ተናገር እንጂ ምን ይዘጋሻል ሰላም ነው ወይ ምንድን ነበር ልታወሪ የነበረው? ለምን ልትገናኙ እንደምትችሉ እያሰብኩኝ ነበር ከዛ ሳስበው ጥሩ ነገር አልመጣልኝም እና እሱ ለነግራቸው ነበር ንጂ ምንድን ነበር ጥሩ ነገር አልመጣልሽም እስኪ ለኔ ንገሪ ሳባ እዚህ ቤት በመጨረሻም ለምን እንደመጣሽ አውቃለሁ ይህንን ጉድሽን ደግሞ ለሄኖ ባፈረጥጨ ነው የምናግረው በጣም የተናናቅናል መሰለሽ ከደጋጋሚ ጊዜ አስጠንቅቄሻለሁ፣ አንቺ ግን ስርዓት ብሎ ነገር የለሽም። አሁን መምጣት አለብኝ ማለት ነው? ሄኖክን እየጎዳሽው ነው። ስለዚህ ይሄ ማስፈራሪያ ለእኔ ምንም ነው። ተይ እንጂ፣ በጣም የምትቆረቆርለት። አዎ፣ ያው እንግዲህ፣ አንቺን ከዚህ የተለገ የምፈራበት ለማየት ምክንያት የለም። ውበቱ እንደሆነ ያለው እኔ ጋ ነው። ትሰሚያለሽ፣ እንዴት መፍራት እንዳለብሽ አሳይሻለሁ። ማለት ምን ብታደርግኝ ነው? አንቺም እኮ እንደኛ ተራ ሴት ነሽ። ዝቂ ከፍታ ከማን ጋር አፍሽን መክፈት እንዳለብሽ ለይሽ። ከኔ ጋር ነው ቆመሽ የምታወሪው? ከሳባ ጋር ስለመታሽ የሚፈራስ ነው። ከአንቺ ጋር ምን አጨቃጨቀኝ። ለነገሩ እኔ ራሴ የማደርገውን አውቃለሁ ማነው እንደዚህ ቆሳሰለ? ከሰው ጋር ምንም እንኳ አላስተረፉ። ማን ነው እንደዚህ ያደረገ? አብርሃም ጠግቦ ደበደበኝ። እጁ እኔ ላይ ያነሳ? ምን አብርሃም? እና አንተ ለእሷ አንሰ ነው? ምንም ሳታደርግ የመጣው ከሄኖክ ጋር ነበር። ሌላ ችግር ውስጥ ከንገባ ብዬ ነው ዝም ያልኩት እንጂማ ማሳየው ነበር። ማንነት ከሄኖክ ጋር? ከሄኖክ ጋር ደግሞ ምን አገናኛችሁ? አንተ ያልከኝ ለመፈጸም እጅ ነበር ማለት ለመሰለት እና እንደ አጋጣሚ ፊት ለፊት ስንገናኝ ሳላስብ ቀድሞ መታኝ። አታብራራልኝ። ጭራሽ ሽንፈትን ደግሞ እንደ ድል ልታብራራልኝ ነው? የምርጋሽ ተሸነፈ አይደል? እውነት በቃ እንደዛ ነው የሆነ። ተው ተው፣ እሺ ምን ላይ ደረስ? ምኑን? ምንድን ነበር ያዘዝኩ? ስራ ነው ረስተዋል። የእያንዳንዱ መግቢያና መውጫ ተከታተል ብያል ነበር። ብለኛል። እየው የተከታተልኩት ሳለኮ ነው ሳላስብ ጥቃት የደረሰብኝ። ደሞ እየነገርኩ እያስረዳው እኮ ነው። እስኪ ወደዛ ዘባስ፣ አሁን ያለን መረጃ ንገረኝ። አብርሃም ብዙ ጊዜ አምሽቶ ይገባል። የት እንደሚያመሽ ባላቅም ከሁሉም ዘግቶ የሚገባው እሱ ነው። አብርሃም? አዎ፣ በተደጋጋሚ እንዳየሁት አምሽቶ የሚገባው እሱ ነው። ስለዚህ እሱን ነው ቅድሚያ ማስወገድ። ምን አስወግደው? ይሄን ማድረግ ይከብዳል። ኧረ አይከብደኝም፣ አደርገዋለሁ። በጣም ጥሩ ከአሁን ሰዓት ጀምሮ ስራን ጀምሮ፣ ደግሞም እንዳታስብ፣ ጥሩ ገንዘብ እከፍልሃለሁ፣ ምንም አያሳስብም። እሺ፣ አደርገዋለሁ። ስራ ላይ ምንም አይነት ስህተት አልፈልግም። ቆይ ስታይ፣ ለምን ደነገጥሽ? አንተ ኮቴህ የለም እንዴ? አስደነገጥከኝ እኮ አን ሌባ ነሽ እን ነስ ግርማ ዞር በል በእናትህ። አሁን አንተ ኩራትና ጉራ ነውሰለችል። ቆይ ለአንቺ ለራስሽ ብዬ ያደረግኩት ነገር ትዘልፍኛለሽ? አንተ ነህ አይደል ያደረግኸው? ምን ያደረግኩት? ሄኖክን ይዘኸው የመጣኸው አዎ፣ እኔ ነኝ። ከዛ አውሪያ መንጋጋ ደንኩሽ እኔ ነኝ። በጣም ታሳፍራለህ። ቆይ ለምን እንደዚህ ያደረግ። መቼም ጥሩ ጊዜ እያሳለፉ ስለሆነ ቀንተህ መሆን አለበት ለዛ ነው አይደል? መጣ ያበላሸብኝ። ሰባ የምርሽ ነው እያወራሻለሽ እኔና እሱ ማላት ትግባ የምትይኝ የምርሽ ነው? አዎ ቢገባችሁ፣ በጣም ምርጥ ልጅ ነው። ሰምኛለሽ፣ አለ ከዚህ በኋላ እኔ ፊት ታሞግሽው እንዳልሰማሽ። የቀረን ጥርሱን ነው የማራግፍለት። ተው እንጂ አልቀረብም። ዳግመኛ አጠገብሽ ቢደርስ ይውልሽ እንዳሁኑ አልተውም። እሺ አጥንቱን ነው የምሰባብርለት። ቆይ ለምን ቆይ ምን አይነት ጥያቄ ነው? አንቺም አንድ ምንካ ስለማልፈልግ ነዋ። በቃ አዎ በቃ ሌላ ምን አለ? እኔ ደግሞ ሰዎች እንዲነኩኝ እፈልጋለሁ። አርፈ ተቀመጥሽ። በእኔና በሮቢ መካከል ድጋሚ ለመግባት እንዳትሞክር፣ በመካከላችን አትግባ። ቆይ ሰው እና እናንተ ማለት ምንድን ነው ያለው? አይገባህም፣ አብርሃም። ትሰማለህ አይደል? በቃ ተወኝ፣ አይመለከትህም። ለምንድን ነው የምትውሽ? እስኪ ንጠይቅሽ፣ ምን ጎሎብሽ ነው ከዛ ከረፈፍ ጋር መንገድ ለመንገድ የምትጓተችው? ምን አጎደለንብሽ እኛ? ትሰማለህ አብርሃም ሮቤልን ስትናገረው እንዳልሰማ፣ ይሄ የመጨረሻ ቃሌ ነው። ስትናገረው እንዳልሰማ ጥብቅና መቆሙን ቆይ ግን ልጅ ምን አባቱን ያስቡ ብቻ ሰባሊ ነጥቀኝ አንተ አለህ ብዬ መጥቼ፣ አንተ ግን ቤቴ የለህም። ታዲያ እንደ ቃት ጥዬ ቤት ምን አደርጋለሁ ብለሽ በጣም ያሳዝናል። ያ ቤት እኮ የማንም ድሀ መጠራቀሚያ የሆነ ተይም፣ እባክሽ አታስታውሽ። ቤቴን የማንም ልቅምቅም መጫወቻ አደረገው ይሄ ነው። ትላንት ወደ ቤት ስትሄድ ታባርራቸዋለህ ብዬ ጠብቄ ነበር በምላሹ ግን አንተ ወጣ እነሱ እኮ ሁለተኛ ጊዜ አባረርነው እያሉ በደስታ እየዘፈኑ ነው ወይ እንደዚህ ተደፍሬ አላቅም ከምንም በላይ ያናደደኝ ሄኖክ ከእነሱ ጋር ተደርቦ አንተን ማዋረዱ ነው ቆይ ምንም ብትሆን እኮ አባቱ ነ ነበርኩ የአባትነት ክብሬን አዋረደው ለዛ ሂደዳ ሲል አይዞ በቃ አባዬ አሁን እኔ ይደርሽ ይልሃለሁ አድርጌ የምትለኝን ሁሉ አደርግልሃለሁ ጎሽ ኔ ተባብረን ያንን ንብረታችንን ማስመለስ አለብን። ያንቺም እኮ ነው። ግን አባቴ እኔ ለንብረቱ ብዬ ሳይሆን አንተ ስትከፋ ላለማየት ነው። ንብረቱ ያስፈልገናል። ደግሞም ካስመለስኩኝ በኋላ ንብረቱን በአንቺ ስም ነው ማድረገው። ባዶ እጃቸውን አስቀርቼ ነው ማሳብዳቸው። ለአንቺም ደግሞ ጥሩ ይሆናል። ልክ ነህ አባቴ። አንተ በለፋበት ነገርማ ማንም አይዘልበት። ጨፈሩበት እንጂ እከካቸው ማራገፍ ያደረጉት አንቺ ደግሞ በይ ስራሽ መጀመር አለብሽ። እሺ አባቴ ብቻ እነዛ መናጤ ከዛ ቤት ይጡ እንጂ አድርጌ ያልከኝ ሁሉ እንዳላደርግላለሁ። ልክ ነሽ፣ ኔ ልጅ ጎበዝ። እሺ ኔ አባት ደሞ በጣም ነው የምወድ። ቆይ አሁን ምንድ ነው ማድረግ ያለብን? በምን ጉዳይ? በምን ጉዳይ ለኛል እንዴ? ስለ ሳባ ነዋ። ነዎች መርሳት ጀመርክ? እሱን ማ ተነጋግርንበታል እንዴ። ምንድ ነው ደጋግመ መውረት አለብን ግዴታ? የተነጋገራችሁ ነገር በቂ ነው ብለ ታስባለ? እኔ ከዚህ በላይ ምን ማድረግ እንዳለብኝ ግን አላውቅም። እንዴት ነው ቆይ ሴት ልጅ እንደዚህ በቀላሉ የምታምነው አንተ? እሱን እንኳን በጣም እርግጠኛ ነኝ። እኔ ሳባን አምናታለሁ። ቆይ ድጋሜ አለማግኘቷን በምን እርግጠኛ ትሆናለህ? እንዴት ነው ሴት ልጅ እንደዚህ በቀላሉ የምታምነው አንተ? ከመቼ ጀምረው እንደዚህ አይነት ነገር ማውራት የጀመርከው? ከማመኑ ውጭ፣ ቆይ ምን እንዳደርግ ነው ይፈልገው አንተ? ቆይ እንዴት ነው እንደዚህ በቀላሉ የምታምናት ሴት ልጅ እኮ በጣም አስመሳይ ነች። ትሰማኛለህ? የምትናገረውን ነገር እንዴት ነው እንደዚህ ባንዴ የምትቀበላት? አብርሃም ምን ሆነሃል? ያማለ እስር ቤት አረኮ እንደ በዛ ላይ ልቆጣት አልችልም። አብረን አይደል የሚያደግን? ከቻልክ ይኸውልህ እጅና እግሯን ጥፍ ንግ አድርገን ማሰሉ ካልሆነ፣ ሀሳቡ አይቀየርም። አልገባኝም፣ አብራም ምን እየሆንክ ነው? አብረም አታድግስ? ቆይ እየተበላሸች እያያት ዝም ነው የምትለው? ተመሳሳይ ደም መስለኝ አላችሁ አታገኘውም አልኩ። አብራም ይኸውልህ እኔ ለደህንነቷ ብዬ ነው አለበለዚያ ግን ድጋሚ አለመገናኘታችሁን እርግጠኛ መሆን አንችልም። አልገባኝም፣ አብርሃም አንተ ስራ ሳባ መከታተል ነው እንዴ? ነዊ ስማላቀው ነገር አለ

አንተ ልጅ ከሳብ ውጪ ሌላ ጉዳይ የለም እንዴ? እኔ ስለ ማርታ ጉዳይ ነው ለአውራ የፈለግኩት። እሷም አለች ለካ። ቆይ ምንድነው የምታማክሪኝ? አብርሃም የበደልኳት ያለ እየተሰማኝ። እንዴ ቆይ አንቀባሪ እያኖርካት ነው ያለው አይደል? እንዴ በዛ ላይ የምትፈልገውን ነገር ሁሉ አሟልተህላታል። ሲቀጥል ደግሞ አባተ ያለ ፍላጎቷ ሊያገባት ሲል የደረስክላት አይደል? ከዚህ በላይ ምን ታደርጋለህ? እሱም አውቃለሁ። ግን ደግሞ እንደማላምናት ደጋግሜ ነገር ያስከፍቻታሉ። እሱን ማድረግህን እንኳን እንደማልደግፈው ምክንያቱም በጣም ንጹሕ ሴት ነች። አንተ ግን ንጹሕ መሆናል ምን ያለ እርግጠኛ እኔ ራሴን ከማምነው በላይ እሷን አምናታለሁ። በቃ ለአንተ ደግሞ በጣም ትልቅ ቦታና ፍቅር ነው ያላት። ብቻ ግን ማርታ ልክሳት እፈልጋለሁ። እሱ በጣም አሪፍ ሀሳብ ነው፣ ግን ቆይ እንዴት አድርጌ? ለማርታ ቀለበት አስረላት አስቤያለሁ። አባቴ ይህ በጣም አሪፍ ሀሳብ ነው። እሷን በጣም ደስተኛ የምትሆን ደግሞ ሄደ እንዳልነግራት፣ በኋላ ሄደን ቀለበት እንገዛለን። እሺ አልነግራትም፣ አብረን ሰርፕራይዝ እናደርጋታለን። ላአናገር፣ አልችለ ለምን እንደማታናግኝ ወንድሜ ተቆጥቶኛል። ከአንተ ጋርም ድጋሜ እንዳላወራ አስጠንቅቆኛል። እና እሱ እናምነሹ እኔ እንደሆነ በደንብ ታውቂኛለሽ አይደል? እውነት ለመናገር አላመንኩትም፣ ግን ደግሞ ከወንድሜ ትእዛዝ መውጣት አልፈልግም። እሱንታይዋሽ እንዴት ነው የምተወ? ከእሱ ጋር እኮ ነው እየኖርኩ ያለሁት። እንዲሁም ስለ አንተ መጥፎ ነገር ነው የነገሩ። እና ማናቸው? አብርሃምና ሄኖክ እናምናሉሽ ጥሩ ሰው እንዳለውንክ ሌዋሴ ሰኛ ብቻ በጣም ብዙ ነገር ነግረውኛል፣ እና እኔም ለርቀው ወሰንኩ። ሳባ እውነት ያወሩት ነገር በጠቅላላ ውሸት ነው። እውነት ለመናገር ደስ ብለኝ ነበር። እኔም ሳባ ተመችተሽኝ ነበር። ከአንቺ ጋር አብሬ ጊዜ ባሳልፍ ደስ ይለኝ ነበረ። እኔ ምን ላደርግ ታዲያ ወንድሜ እንደሆነ አይወድህም። ከአንተ ጋር ጭራሽ ነው ማየት የማይፈልገው። ይህም አይረባ። ቆይ ምን አድርግ ነው የሚለኝ? ልግደለው እንዴ? ምን አልከ? ግን እኮ የሱ ፍቃድ አያስፈልገንም። ተተሹኔ እና ከኔ ጋር መኖር ትችላለሽ። እንደዛ ማ ማድረግ አልችልም። አንተን ይጎዳሃል። እሱ ከአንተ በላይ በጣም ጠንካራ ነው። ማ ሄ ነው ከኔ የሚጠነክረው? እውነታው እንደዚህ ነው እንግዲህ። ከአንተ የበለጠ እሱ በጣም ጠንካራ ነው፣ አቅም አለው። ሳባ እኔን አላወቅሽኝም ማለት ነው። እኔ አንተን ከእሱ አንጻር ሳይ በጣም ደካማ ሆና ነው የምትታየኝ፣ እና እንዳይጎዳህ በጣም ነው የምሰጋው። ሳባ እኔ ደካማ አይደለሁም። ትናንትና ጥቃት ሲያደርስብህ ቁመህ ከማየት ውጭ ምንም ያረከው ነገር የለም። እኔ ደግሞ ደካማ መሆን በጣም ነው የሚያስጠላኝ። ደካማ መሆኔንና አለመሆኔን አሳይሻለሁ። ሰማለህ። እንዲሁም ድጋሚ ካገኘሽው አንቺ ራስሽ ነው የምቀጠቅስሽ ብሎኛል። እኔ አሁን መሄዴ ነው። ምንንሽ ነው ወርቁጭ? ሳባ፣ ምንንሽ ነው? ስለምን ወርቅ ነው የምታወሪ? ሀብሌንና ጆሮጌጤን አስቀምጬ ነበር፣ አሁን ግን የለም። ቤቱን እንዳለን የበረበርኩት፣ ቤቱ እንዳለን የበረበርኩት። ቆይ፣ የት ሄደ? መቼም እዚህ ቤት ውስጥ ሌባ ቲማ አለ። ደግሞ ኩይናቴ ማስታወሻ ነው፣ በዛ ላይ በጣም ውድ ነው። ግዴልሽም ሳ፣ ተረጋግተን ገብተን እንፈልገው። ወይኔ ጉዴ፣ ምን አይነት የማረባ ሰው ነኝ? ቆይ፣ ምንድነው የማደርገው? ነግሬሽ ነበርኩ፣ ሮቤል ሌባ ነው ብዬሻለሁ፣ ግን አንቺ አትሰማም እኔ ሩቤል ጋር ስሄድ አላደረግኩትም። ቤት ነው አስቀምጨው የሄድኩት እኮ ቤት ከሆነት የማሄድም ሰባ፣ ለምን ታረጋግተን ገብተን አንፈልጎ ይሁላችሁ። ወርቅ ሴጣን አንዱ ጋር ተሸጉጦ ነው የሚል። ቆይ አንተ በዚ ሰዓትም ትቀልዳለ እንዴ? ምንድን ነው የቀለድኩት? አንዱ ጋር ገብቶ ይሆናል ያልኩት። ቆይ እዚህ ቤት ውስጥ ከእናንተ ውጭ የገባ ሰው ነበር? እዚህ ቤት ከኛ ውጭ ማንም ሳይገባም። ሰባ ምን ሆንሽ አዳንጭ? አሁን ያንች ምርበትበትና ማልቀስ ምን የሚፈይደው? ገብቶ ምንፈልግ ይሻል። እስኪ ከእናንተ ምኝታ ቤት ይሄልኝ። በእናት ቆይ እኔ ምንድን ነው ማደ? ተረጋግኝ ሰባ፣ ነይ በቃ ነይ እንፈልገው እኔ በቃ ሌባ ገብቶ ወስዶታል። ለምን ትደቅማላችሁ? ተዘርፍያለሁ። በቃ አንቺ ደግሞ ሌባ ቤት በኩል የሚገቡት ገና ሳንፈልግ ንፈልክ ተስፋ ታስቆርጭ። እሺ ታዲያ የት ይባላል? አሁንስ አሁነ አንቺ ራስ ነሽ ችግር እየሆንሽብኝ ነው። አብርሃም አንተ እኮ ማስታወሻነቱ ስላልገባ ነው ስላልገባ ነው። ስለገባኝ መሰለኝ የፈለግሁልሽ ያሉት። ስለዚህ ተረጋግሽኝ። ምንድነው? ምንድነው ለዚህ የምትታመሱት? ማርታ፣ የአንገት ሐብሌ እኮ ጠፋ። ሲፈልግ ደግሞ የለም። ተረጋጊ እንጂ ቀስ ብለን እንፈልጓለን። ደግሞ አንቺ በማልቀስ ምን ትጨምሪያለሽ? አላየሹ ማለት የት አየዋለሁኝ ነው? ወንድሜ፣ እስኪ እዛ ቦርሳ ጋር እየው። ሄይ እኮ የማርታ ቦርሳ። አይ እኮ ሌላ ቦታ ፈለግ። ካል እዛ ጋር ነው ያልፈለግከው ብዬ ነው